ነው። ነው የአክስቷ ልጅ ከሆነች በሪያድ፣ ምናልባት ከደወለች የሪያድ ፖሊስ ጣቢያ ነው የሚያነሳው፣ የሚያነሱላት ማለት ነው። ለምን ቀጠጣው ወደ መዲና ወደ እዛ ሄዳት አመልክት። ይሄ የነፍስ ጉዳይ ማለት ሙሽ ቼክ ላድርግ ምናምን ምናምን ነገር ማለት በህይወት አለች የለችም ለማጣራት ቀጥ ተው ወደዛ ለምን አትሄድም? በስልክ ማለት አሁን ብትደውል የሪያድ ብቻ ነው የሚያነሱላት። አሁን ለምሳሌ አንቺ ሻርጃንሽ 999 ከደውልሽ ሻርጃ ቡሊስ ነው የሚያነሳልሽ፣ ያ አቡ ዳቢ አያነሳልሽም። ገባሽ? ስለዚህ ያ ክስታ ነው። ስለዚህ አሁን እዛ ወንጀሉ የተፈጸመበት አካባቢ ነው አበሻ የጠፋው የሚጠቁም ማለት ነው ወደዛ መሄድ አለባቸው እንጂ ማለት አሁን ሪያድ ሆና ብደውል አይመለከት። ተነመረ መዲና ሄጂና እዛ አመልክቺ ትባላለች። ያኔ ጊዜ መግደል ነው። አሁን ወጣች ማለት ለደውል ተመለሰ። አሁን ምንድነው የምትለው? ወላሂ እኔ አይመለከተንም ይሏታል። ይህ የታወቀ ምንስ ነው። ያ ከስተሽ ልጅስ ከሆነች ቀጥ ብለሽ ወደ መዲና ሄጂና፣ ዛ ማለት አመልክቺ፣ ቡሊስ ጣቢያ ገብተሽ አመልክቺ። መዲናስ ያላችሁ ኢትዮጵያኖች እውነት ወረቀት ያላችሁ ሄዳችሁ ብታመለክቱስ ምን ችግር አለው? ልጅቷ እኮ ሄዳም እኮ ለፖሊስ እጇን ሰጥታም እኮ ሊሆን ይችላል ደሟ ሲፈስ ሲጨንቃት፣ ያ አላህ አሁን ባሏ ፈርቶ እንደዚህ ፈራ ትቶታል። እንደዚህ ሀሳቡን ሄዶ ማመልከቱ ምናምን፣ አዎ ይይዘኛል፣ ይይዙኛል፣ መሄድ አልችልም አለ። እናቴ ትሙት፣ እናንተኛ እኮ እስከ እስር ድረስ ተዳርገናል፣ ምንም በማናውቀው ለሰው ብለን ማለት ነው። ማሪ ምንም፣ እናንተ ቢያንስ እዛ ሄዳችሁ ለፖሊስ ለመጠቆም

ወቴቨር ማለት ነው። የፖሊስ ስራ ስራ ነው። ምንም ችግር የለም። አንድ ደውሪያ ቢወጣ ማለት እስከዛ ቤት ድረስ ሄዶ ያጠራል። ምንድነው? ምን ተፈጠረ? ሁሉንም ነገር ስራቾ ነው የፖሊስ ስራ። ግን አንድ ሰው ብቻ ነው የሚያስፈልገው ይሄ ጉዳይ። አሁን ለምሳሌ መሲ እዚህም አገር ቢሆን ፉጄራ እንበል፣ እኔም አጅማን ነኝ፣ አንቺም ሻርጃ ነሽ። ሹል ሙሽከለ ወይም ሰው ካለ ፉጄራ ሄድ ኢንፎርሜሽን ከሚዲያ ሚዲያ ማለት ራእይም ሆነ ህዝብ እንዳለ ማለት ስለዚህ ነገር እያወራ የቡሊስ ስራ እስከሆነ ደግሞ ሄዶ ያጣራል ማለት የሚያመለክት ሰው ብቻ ነው የሚያስፈልገው። እዚያንስ እንኳን መዲና ያላችሁ ሄዱና መልክቱን ቀደም እኮ ሌላ ቤት ላይ እና እዚህ ዛጋ እኮ እየሰማቸው ነበረ፣ እና ማታ ደግሞ ሲዘጉን የተኛሁት እየተከታተልኳቸው ነበረ። በጣም ነው የሚያሳዝን ያለው ነገር። ቆይ ማታ ነስሮ ነው ምናምን ነው የሚባል ልጅ ፎቶ አለኝ፣ ፎቶ ተገኝቷል። ወንድሜ አሁን የሚከስልም ያጣም ኦኬ፣ በቃ እንድና እንደ አማራጭ አሁን የገባችው አክስቴ ልጅ ነው ያለችው ልጅ በቃ አዎ እች ልጅ ከሞተች በኋላ እናቴ ትሙት፣ የሬሳ መዋጮ ምናምን ከምትሉ አሁን ድረሱላት። በተለይ እናንተ መዲና ነው ምናምን አካባቢ የምትኖሩ ኢትዮጵያኖች እናቴ ትሙት፣ ልታፍሩ ላይ ይገባል። በዚህ ደረጃ ሰው ሰው መሆናችሁ የምትፈለጉ ሰዎች ቢያንስ ወታችሁ የሚደረገውን ነገር እችን የአክስት ልጅ የምትባለውን ማረፊያም ነገር የሆነ ነገርን ብቻ ተባብራችኋት። አብራቿት ሆኖ በጣም ነው የምታባሏ። ባሏ ሻሽቷል። ሌላ ዘመድ የላትም ልጅቱ ቤተሰብ የላትም። ሳውዲ አረቢያ ሚኖርቸው ብቻ። ስሙለፈስ ቅዱስ ቴጂ ምንድን ነው የምጽፈው? አስተያየት ልሰጧት ትግቡ? በቃ አስተያየት አልፈልገም አስተያየት አልፈልግም። ከማታ ጀምሮ አስተያየት አስተያየት አንዱ ይገባል፣ አስተያየት አንዱ ይገባ። መፍትሄ ነው የምንፈልገው። በቃ ፖሊስ ጣቢያ ሄዶ እዛ መዲና ፖሊስ ጣቢያ ሄዶ የሚናገር ሰው ነው፣ ቆራጥ ቆፍጠን ያለ ሰው ቁጣው ይቃማ ያላችሁ ሄዳችሁ ለፖሊስ እዛ መዲና አካባቢ ያላችሁ በቃ እንደዚህ እንደዚህ ከኢትዮጵያ ነው ተደውሎልን ብላችሁ ተናገሩ። ሰላም መስዬ ደህና ናችሁ አለው። የዱስ መስዬ በቃ ያሉት ማለት ነው። እዛ የነበሩትን ልጆችና ማለት ነው ባለቤቱ፣ እነሱ መቅረብ አለባቸው ከኤምባሲው ጋር ሄደው አብረው ለፖሊስ በረንብ እንትን ቃላቸው መጀመሪያ መስጠት አለባቸው ተብሏል። ስለዚህ በቃ መቼስ መሲ እሺ እሺ እሺ አለው። ጋይስ ዲስካውንት የወጡ ስልኮች አሉ። አሁን ወደ ሥራዬ ልግባ። ሳኡዲዎች እናንተን ተማምኜ ጾሜን እንዳላድር አይመስላችሁም? እናንተ ምትለዩ ፍጥረቶች ናችሁ። ምንም ነፍስ ያለው ሰው የለም ማለት ነው። ስራሽን ስር ይመስልሻል። ምን ነው ፈጣሪ ድረስላት። እነዚህ ስልኮች አራት ከሀምሳ አራት ከሀምሳ ናቸው፣ ኦሪጅናል ናቸው። የአንድ አመት ጋራንቲ ያላቸው ኦሪጅናል ስልኮች ናቸው። ኮፒ ስልክ የሚገኙ ፖሊስ ጣቢያዎች ላይ ነው ቼክ። ታዲያ ይህንን ለማድረግ ማን ነው የሚተባበረው? ቆንጽላውን አግኝተን የመዲና ቆንጽላን አወራ ነው አወራ ነው አውሩት አወራ ነው። ምን አለ መሰለ፣ አንደኛ አመልካች ያስፈልጋል ከሳሽ ያስፈልጋል። ያ ድርጊት ተፈጽሞብኛል ወይም ደግሞ እህቴ ጓደኛ ወይም ሚስቴ እንደዚህ ሁና ጠፍታብኛለች ብሎ መክሰስ ያስፈልጋል አለ። በሁለተኛ ደረጃ እኔ እንደ ቁንጽላ ማወቅ የምትፈልጉ ከሆነ ነገ ሂጄ አሳውቃችኋለሁ አለና ዛሬ እዚህ ያሉ ሐኪም ቤት ጠይቅ ያለው የለችም። እስር ቤት ከሆነች ደግሞ ነገ አሳውቃለው ብሎ አለ። ግን ሌላ ነገር ለማድረግ ቤቱን ሂዶ ለማየት የተለየ ነገር ለማድረግ ከሳሽ ያስፈልጋል። ከሳሽ ከሌለ ብቻ የምንም ማድረግ አልችልም ማለት ከዛ በኋላ እሺ፣ ማን ነው ከሳሹ? እሱ ባልየው ስንል እንዳልከው ይያዛል ሲባል፣ በቃ ሂቃማ ያለው ሰው ብለን አገናኝም። ሂቃማ ያለው ሰው ስትገኝ ደግሞ አንቺ አይተሻሉኝ ሰምተሻሉኝ ነበር ሾይ ምንድን ነሽ አሏት፣ ጠየቋት። ምንድን ነው የሚሻለው ታዲያ? ይሄ ነው እኮ ያልኩት። አሁን የቅርብ ሰው ካልሆነ እቃማ ያለው ሰው ብቻ መገኘቱ በሳኡዲ ሕግ ያው ብዙ ነገሮች ያመጣል ከጀርባው አየሽ አሁን ያልሻቸውን ነገሮች የት ታውቂያለሽ ምናምን የሚለው በእርግጥ ይሄ ይሄ ሁሉ ነገር የሚጠይቀው ፖሊስ ነው ፍርድ ቤት ላይ ነው ይሄን ሊጠየቅ የሚችለው ግን ልጅቷ መጥፋቷን ብቻ የሚያመለክት ቤተሰብ ለሷ ለልጅቷ ለጠፋችው ልጅ የሚቀርብ ካለ ሂዶ ማመልከት ይችላል፣ ህጋዊ የሆነ ሰው ማለት ነው። ከዛ ውጪ ግን ያው ቆንስላው ደፍሮ ያልገባበት ነገር ወይም ኤምባሲው ደፍሮ ያልገባበት ነገር ግለሰቦች ሂዶ የሆነ ነገር ማድረግ ይችላል ማለት ማይታሰብ ነው። እኔ እንደኔ የሆነ ቪዲዮ ቪዲዮ ቢሰራ መልካም ነው ባይነኝ። ሁለተኛ ደግሞ ልጁ ምናልባት አሁንም እየሰማ ሊሆን ይችላል፣ ያው ኢትዮጵያዊ ነው። በአንድ ይሁን በሌላ መንገድ ስህተቶች ይፈጠራሉ። ዞሮ ዞሮ ግን የልጅቷን ሁኔታ የልጅቷን ጤንነት ምን ላይ እንዳለ በዚህ ደረጃ ሶሻል ሚዲያ ላይ ወጥቶ ቤተሰብ ተጨንቆ ህዝብ የሚያስጨንቅ ነገር ሲሆን ዝም ማለት ይሄ በራሱ በጣም ትልቅ ወንጀል ነው። ከዛኛው ድርጊት ይሄኛው ደግሞ የበለጠ ወንጀል ነውና ልጁ ያለውን ነገር በደንብ ክሊር ቢያደርግ ምናልባት ልጅቷም በጤና ካለች ደህና ከሆነችም የምትገኝበትን መንገድ በደንብ እሱ ነው ቼክ ማድረግ ያለበትና፣ እየሰማ ዝም ባይል መወርጣጣ ሊበዛበት ይችላል። ከዚህ በኋላ እንዲያውም ልጁ ከባድ ችግር ውስጥ ሊከተው የሚችል ነገር ስለሆነ ማለት ነው እኮ። ብሬ አሁን እኔ ቪዲዮ ልስራ ቪዲዮ ልስራ ልጅቷ እንደጠፋች የደበደባት ይሄ እንደሆነ ቪዲዮ ልስራና ሰው ግን፣ አንድ ነገር ልንገርሽ ብቻ አይደለሽም ቪዲዮ መስራት ያለብሽ። ሁሉም ሰው ሶሻል ሚዲያ ተጠቅሞ እሺ ግን ይውለስ፣ ብሬ ራህማ የምትባለው ልጅ እዛ ቦታ ላይ ችግሩን ያስነሳችው እሷ ናት። ችግሩ የተፈጠረው በእሷ ኬዝ ነው። ችግሩም ሲፈጠር ውጪ አንቺ በቀ ሂጂ በመሻወር ብሎ ያላት እሷን ነው። እሷን ደግሞ ካላት በኋላ ከወጣ በኋላ ደሙን እጠቢ ያላት እሷን ነው። ገብቷል እሷ የምትጠየቅበት መንገድ የለም ወይ? አሁን ቆንጽላውን ይህን ሙሉ መረጃ ስንሰጠው ምን እንደሚለን ታውቃለህ? እንትኑ ምንድን ነበረ ሰውየው እሱ የሚለው ምንድን ነው? እሷ ፈቃደኛ ሁና ለመመስከር ከመጣች ይዛችሁ ነው የሚለው። አሁን ይሄ ሁሉ መረጃ እያለ እሷ ቢያንስ እሷ እንኳ የተወሰነ ነገር ተይዛ ብትጠየቅ የተወሰነ ፍንጭ ይኖራል። ይህን ግን ለማድረግ እነሱ ፈቃደኛ አይደሉም። ለምን እንትን አይደረግም? ጅዳ ጅዳ አሁን ቆንጽላው ጅዳ ነው ያለው። ባይ ዘ ወይ ይሄ ኮሚኒቲ ይመስሉኛል እነሱ እና ምናልባት ቆንጽላው ላይ ቢመለከት የተሻለ ነው ብዬ ነው የማምነው። ለምን ቆንጽላው የራሱ የሆነ እንትን ሎ ካርቦ ነው ቼክ ማስደረግ የሚችለው። ሜይ ቢ ኮሚኒቲዎቹ ያው ያን ያክል ጠለቅ ብለውም ይሄን ጉዳይ ቼክ ለማድረግ ትንሽ ሊከብድም ይችላል። ስለዚህ ቆንጽላው ጅዳ ቆንጽላ ላይ ቢመለከት ዝሮዝሮ በጅዳ ስለሆነ እንትናቸው እዛ አካባቢ ማለት ነው። ኦኬ። ራማ የምትያዝበት ዘዴ የለም። ራማ የምትባለው ተይዛ ራማ የምትባለው የሆነ ነገር ፈጥራ፣ ቢያንስ እሷ ሁሉንም ነገር ታውቃለች ብዬ አስባለሁ። ምክንያቱም ብሬ አሁንኛ ይኸውልህ በጣም የሚያሳስበል ነገር ልጅቷ የት ነው አሁን ስለምትያት ልጅ ምናምን ምናምን ቼክ ማድረግ የሚችለው ማጣራት የሚችለው ፖሊስ ነው። ገብቶሻል ጉዳዩ ወደ ክስ ሄዶ ልይቷ መጥፋቷን አከለ ከለ የሚባሉ ሰዎች አስጠፏት ምናምን ተብሎ ከዛ በኋላ ነው ፖሊስ ክትትል አድርጎ ያችን ሴት ተጠርጣሪ የሚባሉ ሰዎችን ሊይዝ የሚችለው እንጂ ዝም ብሎ ማንም እንዴት ሊይዛቸው ይችላል። ኤምባሲም ኮ ይህን ማድረግ አይችልም ዝም ብሎ በራሱ ለፖሊስ ኤምባሲው ማነው ቆንጽላው፣ ለፖሊስ ነው የሚያመለክተው። ፖሊስ ደግሞ እነዛ ሰዎችን ይፈልጋል። ያው ስራው የሚሆነው የፖሊስ ነው ማለት ነው። ተረዳሽኝ። ስለዚህ ቆንጽላው ጋር ቢመለከት ጅዳ ላይ ኮሚኒቲው ላይ ሳይሆን ጅዳ ላይ ቆንጽላው ጋር ቢመለከት ጉዳይ ወደዛ ቢደርስ የተሻለ ነው ባይኔ። አረሙ ከዛው ውጪ ደግሞ ቪዲዮ በቪዲዮ መስራት ምናልባት እስር ቤትም ታስራ ከሆነ እስር ቤት ላይ ሌሎች ልጆች ሊኖሩ ስለሚችሉ ምናምን እዛ ልትታይ ትችላለች። ጮር ሌላ ቦታም ከሆነ አይታወቅም። ቪዲዮ መስራቱ መልካም ነው ብዬ ነው የማምነው። እኔ ሳኡዲ ሕግ የታወቀ ነው። አንድ ሰው ከተያዘ ሁሉም ያመጣዋል። ግን ይሄ ሁሉ ከሚደርስባቸው እነሱ እራሳቸው ወጥተው ለምን አያብራሩም? ያለውን ነገር የተፈጠረውን ነገር አብራርተው ልዩቷ ያለችበትን ቦታ እንትን ማለት በራሳቸው ላይ ጣጣ ያመጣሉ። አይደለም በእነሱ ይቅርና ሰፈርም በሙሉ ነው የሚበጠብጡት። ሳኡዲ ዝም ብሎ እንደዚህ እንደሌላ ሀገር አይደለም። አንድ የሆነ ችግር ሲፈጠር እዛ አካባቢ ላይ ያለው ሰፈሩን በሙሉ ይበጠበጣል። መንደሩን በሙሉ ገሬ አው እንዳለ ማለት ነው፣ አበሻ የተባለ እንዳለ ይለቀማል። ለምንስ ነው እንደዚህ የምትፈጥሩት ማለት። እኔ አንዳንድ ጊዜ እኮ ሌላው ሰው ማዘን ምናምን እንኳን አለ። በአንድ ሰው በሁለት ሰው ስህተት አሁን ብዙ ሰው ነው የሚያዘው እንደዚህ አይነት ግርግር ሲፈጠር ባለቤቱም ቢሄዳውን እንደዚህ አይነት ደም ያለበት እንትን ምናም ምናምን ሲገኝ በቃ እዚህ ሰፈር ላይ ይህች ልጅ አሁን ሙታቱን ትኑር በህይወት ማንም የሚያውቅ የለም። ስለዚህ ባለቤቱም ያመለክታል። አንተ ቤት ነው ምናምን ተብሎ እንትን ሊደረግ ስለሚችል በኋላ ለራሱ ሰግቶ ያው ቢያመለክት ያው ከባድ ነው የሚሆነው። ፖሊስ ደግሞ እሱን ለማጣራት ያው ስራውን ይጀምራል። በዛ ሰበብ ንጹሃን ሰዎች ሰርተው የሚኖሩ ሰዎች ርዝቃቸውን ታስቆርጣላችሁ። ሳውዲ ከባድ ነው እና እንደዛ ቢደረግ መልካም ነው። ምናልባት እየሰሙ ከሆነ ደግሞ አድራጊው አይቼ የተባልሽው ልጅ አልነበር ስሟ አንቺም ባለቤቱም በራሳችሁ ላይ ጣጣ አታብዙ። ልጅቷን ያለችበት ሁኔታ የምታውቁት እናንተ ናችሁ። ልጅቷ ማግኘት የምትችልበት መንገድ ካለም እናንተ ናችሁ። ስለዚህ ያለውን ነገር ወታችሁ ማብራራት መልካም ነገር ነው። የትም ይሁን የትም ያው ከሳኡዲ ሕግ አታመልጡም። ዘሮ ዘሮ ሳኡዲ ላይ የሚፈጠር ማንኛውም ነገር ሳኡዲ ምድር ላይ እስካላችሁ ድረስ ደቂቃዎች አይፈጅበትም። የሳኡዲ ፖሊስ ግን እዚህ ሁሉ ጣጣ ውስጥ ባትገቡ፣ ያላችሁበት ሆና ላይ ወጥታችሁ ማብራራት ላይ ላይ ገብታችሁ የተፈጠረውን ነገር የሆነውን ነገር ልይቷ ሁኔታ አለች። የደረሰባት አደጋ ለሞት የሚዳርግ ከሆነም በጣም ከባድ ነው የሚሆነው።